የኢትዮጵያ የባህር በር ጥያቄ ከቁልፍ የኢኮኖሚ የስትራቴጂና የደህንነት እሳቤ የሚቀዳ ስለመሆኑ ይነሳል። የኢትዮጵያ የባህር በር ጥያቄ መሰረቱም ታሪክ፣ መልክዓ ምድር፣ ኢኮኖሚያዊ ፍላጎትና የደህንነት መሻት ነውም ይባላል። ከፍተኛ የህዝብ ቁጥርን ይዛ ከባህር በር በ60 ኪሎ ሜትር ርቀት ላይ ሆና ኢትዮጵያ ከዚህ በላይ ተዘግታ መቀጠል እንደማትችል ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለሙያዎቹ ይህ ፍላጎት በውስጥ መሻት ብቻ ሳይሆን በቀጠናዊና ዓለም አቀፋዊ እውነታ መነጽርም በደንብ መታየት ያለበት ነው ይላሉ። አካባቢው ከአሜሪካ ቻይናና ሩሲያ አንስቶ የመካከለኛው ምስራቅና ሌሎቹም ሀገራት በቅርበትና በትኩረትም የሚከታተሉት መሆኑ ይነገራል። የግብፅ በአካባቢው የበላይ የመሆን ፍላጎት፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ አካባቢውን የመቆጣጠር ጉዞ፣ ካታር ኢራንና ቱርክ በቀጠናው ያላቸው ድርሻ፣ እነዚሁ ሀገራት በአካባቢው የወደብ ልማት ስራ በሰፊው መግባታቸው፣ በተለይም የተባበሩት አረብ ኤምሬት እስከ ታንዛኒያ በዘለቀ የወደብ መሰረተ ልማት እየተሳተፈች መሆኑ ከሰሞኑ ደግሞ የሳውዲ አረቢያ የታጁራ ወደብን ለማልማት መስማማት ሁሉ የኢትዮጵያን የባህር በር የማግኘት ጥረት ውስብስብም በተለያየ መነጽር ማየቱንም የግድ እንደሚለው ይነገራል። በዚህ ሁሉ ቀጠናዊና ዓለም አቀፋዊ ውስብስብ ባህሪ ውስጥ ሆኖ ኢትዮጵያ ፍላጎቷን ማሳካት የምትችለው እንዴት ነው የሚል ጥያቄም ይነሳል። የታሪክ ተመራማሪው ፕሮፌሰር አደም ካሚል የባህር በሩን ያጣንበትን መንገድ በደንብ መረዳት ስለምናስመልስበት አካሄድ መንገዱን ይጠቁመናል ይላሉ። ያጣነውን ንብረታችንን ያለ አግባብ እጃችንን አጥፈን ተገደን ሳናቅ በግድ ያጣነውን ንብረታችን ይመለስልን ነው ጥያቄያችን። የኢትዮጵያ ፓርላማን አላጸደቀም። በዚህ ጉዳይ ላይ ኢትዮጵያኖች አንድ የግለሰብ አምጣልኝ ሲፈርሙ የሰጠ በዚህ ጉዳይ ላይ የግለሰቦች አስተሳሰብ ነበር፣ አስተያየት ነበር። ፈጠሩ፣ ወሰኑ፣ ተግባራዊ ያደረጉ ማን ነው? ይሄም በስተጀርባ ሁኖ ያደረገ ግብጾች ናቸው። ቡጥሮስ ቡጥሮስ ጋሊ የሚባል የውጭ ጉዳይ ሚኒስትር ደኤታ ነበረ። በኋላ የተባበሩት መንግስታት ጸሐፊ ሁኖ ለአራት ዓመት ያገለገለ ከጅቡቲ እስከ ሱዳን ያለውን ምዕራባዊ ክፍል የቀይ ባህረን ገንጥለን አዲስ በምትወለድ የአረብ ሊግ አባል የምትሆን ኤርትራ የምትባል አገር መፍጠር አለብን ብሎ ነው የተንቀሳቀሰው። እኔ ያን ጊዜ ተማሪ ነበርኩ፣ አስታውሳለሁ። ገልፍ ውስጥ እየተንቀሳቀሰ እያሳመነ በዛም በዚህም ብሎ ያንን ቅስቀሳ ካሄደ ደጋፊ ኃይል ሀገር ውስጥ አገኘ። የኢህአዴግን ስርዓት እንመለስን ያንን ተገበረ። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና መንግስት የባህር በርን መልሶ ማግኘት ለኢትዮጵያ የግድ ነው ብሎ መነሳቱን ታሪካዊ ውሳኔ ሲሉ ይጠሩታል። እሳቸውም አሁን እየተነሳ ስላለው ጥያቄ ስናስብ፣ ግብፅ አንድ ጥይት ሳትተኩስ ኢትዮጵያን ከባህር በር እንዴት እንዳራቀቻት መረዳት ይገባል ይላሉ። ግብጾች አንድ ጥይት ሳይተኩሱ ነው የፈለጉትን ነገሮች በሙሉ ያስፈጽሙት። የኤርትራ ፌዴሬሽን ፈርሶ ኤርትራ ከኢትዮጵያ ጋር እንድትዋሃድ በተደረገበት ጊዜ የተፈጠረውን ከፍ ያለ ቅራኔ በመጠቀም ተቃዋሚ ኃይሎች እንዲደራጁና እንዲቋቋሙ አደረጉ። ከኤርትራ ጥቂት ሰዎች ወሰዱ። ጽህፈት ቤት እንዲከፈት አደረጉ። የሬዲዮ ጣቢያ ከፈቱላቸው በኋላ በሀገር ቤትም ተደራጀ እና ተቋቋመ። እነሱ የፈለጉትን ኢትዮጵያን ከሬድሲ የመለየት ሬድስ ከሬድሲ አካባቢ ኢትዮጵያን የማግለል ፍላጎታቸውን አሟሉላቸው። የፈጠሩት እነሱ ናቸው፣ የፈጠሩት ግን አንድም ጥይት አልተኩሱ። መንግስት የባህር በር የማግኘት መንገዱን በንግግር በዲፕሎማሲያዊ መላ እና በድርድር ለማሳካት የተቻለውን ሁሉ እያደረገ ስለመሆኑ ይናገራል። የታሪክ ተመራማሪው ፕሮፌሰር አደም ኢትዮጵያ ይህንን ለማሳመን ልትጓዝ የምትችልባቸው ብዙ አማራጭ መንገዶች አሏት ይላሉ። ልብ ቢኖራቸው ጭንቅላት ቢኖራቸው አከራይተው መጠቀም ጁርት በኢትዮጵያ ነበረ። ተንዛኒያ መጣ ትጠቀምበትም፣ ኬንያ መጣ ትጠቀምበትም። ኢትዮጵያ በዛ ብትጠቀም የሚገርምህ ነገር አሰብ አጋጣሚ ሆኖ ብትሄድ እኛ በነበርንበት ሰዓት የተሰራ ቤት ነው እጃ ያለው። አንዲት እንኳ ጎጆ አልታደሰችም። እንደውም እያረጀ እየፈጀ እየወደቀ ነው ያለው ቤቱ ሁሉ። ነዋሪዎችም የዚህን ያህል ደስተኞች አይደሉም። እና ይሄ ባለበት ሁኔታ ላይ ሁሉም ይመኛል ኢትዮጵያ ተመልሳ ቀይ ባህርን ብትቆጣጠርና ወደ ቦታዋ ወደ ንብረቷ ብትመልሰው ለእኛም ጥቅም አለው የሚለውን የኤርትሪያ ህዝብ በተለይ ሙስሊም ህብረተሰብ ይሄን ያም ላይ ያፋርን ንብረትነቱ እኮ ከጥንት አሰብን የምትወስድ አፋር ነበር እኮ አስተዳደሩ። ስለዚህ ያሁሉ ታሪክ ለምን ይካዳል? በታሪክ የእኛውነው ንብረታችን። በጎረቤት ሀገር ፍላጎት አለ። ምክንያቱም አሁን የጎረቤት ሀገሮች የምግብ ዋስትና እና ውሃ ዋስትና ችግር ስላለባቸው የእኛ ምርት በቀላሉ ማግኘት የሚፈልጉበት ደረጃ ላይ ደርሰዋል። ይሄ በደረሱበት ሰዓት ላይ ቀይ ባህር ላይ መመለሳችን አይቀሬ ነው፣ አይቀሬ ነው። ግብፅ ኢትዮጵያን ከባህር በር ያራቀችበትን መንገድ በደንብ ማወቅ ጠቃሚ እንደሆነ የሚያነሱት አምባሳደር ጥሩ ነ ከልምድ በማውቀው ከኤርትራ መንግስት ጋር ንግግር የሚለው ሀሳብ ብዙ ጠብ የሚል ውጤትን የሚያመጣ አይመስለኝም ይላሉ። መንግስት በሰላም ተደራድሬ ፈጽማለሁ የሚል ይሰማል። በየትኛው መንገድ እንደሚፈጸም አላውቅም፣ እንደሚኬድ አላውቅም። ግን አንድ እርግጠኛ ሆኜ ለመናገር የምችለው እና የማስበው ኢሳይያስ ወርቅ ብታዘንብለትም ኢትዮጵያ ባህር በር አግኝታ ትልቅ አገር እንድትሆን አይፈቅድም። በቃ ለምን ኤርትራ ራሷ የሚል እንደው ዳይታ አትቆራም ዳዩ የእሱ ፍላጎት ኢትዮጵያን ማደየት ኢትዮጵያ እንድትቆረቁዝ ማድረግ ኢትዮጵያ ትልቅ ኃይል ሆና እንዳትወጣ ማድረግ ይሄ ነው። እሱ ታዲያ ከዚህ ውጪ ሊኖር የሚችለው የተሻለ አማራጭ መንገድ ምን ይሆን? አምባሳደር ጥሩነህን ጠየቅናቸው። እሳቸው ከባህር በር በግብፅ ሴራ የራቅንበት መንገድ የባህር በርን መልሰን የምናገኝበት አካሄድ ሊሆን ይችላል ይላሉ። እንዴት ትንሽ ብዥ ይልብኛል። ግልጽ ነገር አእምሮዬ ውስጥ የለም። መንግስትም ቁጭ ብዬ አሁን እዚህ ክሪቲሳይዝ ለማድረግም አልችልም። ግን መገፋት ያለበት ነገር ግብጽ ቁጭ ብላ አንድ ጥይት ሳትተኩስ ነው ይህንን ያስፈጸመችው እና እኛ መንገድ የለንም ወይ? ያ አይነት መንገድ እኛ እንደውም እንትን ሳንል ራሳቸው ሄደው የጀመሩት እና ነፃነት እያሉ ያሉ አሉ። ከነሱ ጋር እንዴት እንያያዛለን? እንዴት እንሄዳለን? የታሰበውን ፍላጎት ለማሳካት ከጦርነት መልስ ያሉትን ሁሉንም መንገዶች መፈተሽና በሚያዋጣው መጓዝ ተገቢ መሆኑን ባለሙያዎቹ ይመክራሉ።